አኔ ሀው አሁን መፍትሄው ወደ መፍትሄው መፍትሄውን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች፣ ያው ትንሽ ጨማምሪበት፣ ደግሞ ከራስሽ እየመታች ነው እየደበደበች ነው እንዲህ እያረገች ነው። አትሳቂ፣ ወላይ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው። ስቲ ይወስዷታል አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው።

እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው። ሀቢብቲ ገባሽ? እንግዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ። እኔ ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፍቃደኛ ከሆንሽ፣ አሁን እኔ ሁሉንም ተይው። ልጅቷ በተጋጨሽ ቁጥር በሽታዋ፣ ራሷን በነጨሽ በወጫጨረሽ ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቦቹ አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ አስቢ። ገባሽ? አሁን ደውዪ ለአምቡላንስ በቃ በጠበጠችን፣ አልቻልንም፣ ውሰዱልኝ በይ። አንዴ ከእጅሽ ከወጣች በኋላ ስታስመዘግቢ የቦስን ቁጥር አስመዝግቢ። ለምን ያንቺን ቁጥር ታስመዘግቢያለሽ? የሚደወልልሽ እኮ ቁጥርሽን ስለምታስመዘግቢ ነው። የአንቺ ኃላፊነት ሜሴንጀር ነሽ። በልጆቹና በቦሱ መሀል መልክተኛ ነሽ። አንቺ የእነሱን ኬዝ ወደ እነሱ ማድረስ፣ የሰውየውን መልክት ወደ ልጆቹ ማድረስ ነው እንጂ አንቺ ለምን ብለሽ ኃላፊነቱን ተወስጃለሽ ተጠያቂ በምትኝሳ አንቺን መክተቡን ምናምን መቀበልም ካልቻላችሁ ኢትዮጵያ ኤምባሲ ብሎ ይደውላሉ። ታቃለች። ፕሮሲጀሩን ራሳቸው ያቁታል እንጂ ታም ኖርማል ሆስፒታል ያስገቧትና ሆስፒታሉ የጤና ህክምና እንደሚያስፈልጋት የአይምሮ ህክምና እንደሚያስፈልጋት ሲነግሩ ወደ ዋናው የአእምሮ ህሙማን ሆስፒታል ትሄዳለች። እዛ ደግሞ ከሊፋ ገብታለች። ትላንትና ማለት ነው። ትላንትና ሸቅቡት ነበረ የወሰድኳት። ከሸቅቡት ወደ ከሊፋ አስገቧት። ከከሊፋ ደግሞ ዛሬ ፖሊስ ስቴሽን ወስዳት ፖሊስ ጣቢያ። ከዛ ማልፎ የሆንሽ ልንገርሽ፣ ሆስፒታሉ ያ ሆስፒታል ልጅቷ ወደ ሀገሯ መሳፈር ትችላለች። አንዳንድ ጊዜ ያዛል ከረዳት ጋር አንዳንድ ጊዜ ደግሞ በራሷ ብቁ ናት ብሎ ሲጽፍልሽ እንጂ ሰማይና ምድር ቢጋጠም ኤምባሲ አይደለም ማንም ቢነሳ ልጅቷ አገር አትገባም። ገባሽ? የሆስፒታል ወረቀት ነው እንጂ ሜይን ወረቀት ኤምባሲ አይደለም፣ ኖርማል ሆስፒታሎች አይደሉም። የአእምሮ ህክምና የወሰደችበት ሆስፒታል ይጽፋል። በእገዛ ትሳፈር ወይም በራሷ ትሳፈር ካላለ በፍጹም ልጅቷ መሄድ አትችልም። በአሁን ሰዓት አይደለም የአእምሮ ኬዝ በቄ በቀደም ሲያናግረኝ ኖርማል ታማሚ ነው ልጁ። ታሜ አላሳፍር ብለውታል፣ አይሳፈርም። የሆስፒታል ሪፖርት የሆስፒታል ሪፖርት በራሱ አምስት ቀን ስድስት ቀን ይፈጃል። ይህንን ነው ማድረግ ያለብሽ። አሁን አንቺ ሲጀመር ማድረግ ያለብሽ ትልቁ ፖይንት አምቡላንስ ትጠሪያለሽ። አምቡላንሱ ሲመጣ ሬጂስተር የምታደርጊው የሰውየውን ቁጥር ነው ያንችን አይደለም። ከዛ በኋላ ቢሰራ እሱ ዚሮ ሲክስ ማነው ዚሮ ቱ ሲደወልለት መልስ ይሰጣል። ለአንቺ መልስ እንደማይሰጠው አይደለም ለዚሮ ቱ መልስ ይሰጣል። ለእነሱም አይሰጣ ቃስብን አነ ይሰጣል ቃስብን አነ ይሰጣቸው የራሳቸው መንገድ አለ። እሱ እንዲህ መልስ እንዲሰጥ የሚያደርጉበት የራሳቸው መንገድ አለ። አንቺ አንቺ አትጨናነቂ። አደዋወሉን እነሱ ያውቁበታል። አንቺ ማድረግ ያለብሽ አሁን አላፍነት የሰው ኃላፊነት ስትሸከሚ እኔም ላይ አትፍረጂ። የሆነ ነገር እጅሽ ያለበት ነው የሚመስለኝ። ለሆነ ነገር ከበር ለማድረግ የምትሮጪ ነው የሚመስለኝ። ምክንያቱም ጭራሽ የማትችይውን እና የማይገባሽን ኃላፊነት ለምን ትወስጃለሽ? ለምን ምንም አሁን አድርጌ ይሄንን ለልጅቷም ሴፍቲ፣ ለልጅቷም ጥቅም ከማንም በላይ ለልጅቷ ለራሷ ሁለቱ ናቸው። ሁለቱ ናቸው። አንደኛዋስ ምን ሆና ነው አንደኛ ምንም አትልም። አሁን ድን አለች ራሷን አውቃለች ምናምን ነገር ጭንቀት ነው የእሷም ምንም አትልም። ግን ግዴታ ማየል እንዳለባት እኔ ቤተሰቦቿ እሷስ ምን ያህል ጊዜ ተቀምጣ ነው ቢሮ ውስጥ? አስራ አምስት ምን አስራ አምስት ቀን ብቻ አስራ አምስት ቀን። ግን አንድ ጥያቄ ልጠይቅሽ እኔ አንድ ቀን ጥያቄ ልጠይቅሽ፣ የኢትዮጵያ ደላላ እብድ ይልክልሻል? ስታስቢ ኖርማል ልጅ ነው ይላል እና ቅድም የወቀሽው ደላላ ለምንድን ነው አይደለም ልጅቷ እንደዚህ ሆናብኛለች አሁን በዛ የዛችኛዋን ስልኳ እንትን አላውቅም የቤተሰቦቿ አንድ ስልክ ነበር የተሰጠኝ ብደውል አይሰራም ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትይው ነው የደወልሽው ለቤተሰብ ምን ልትያቸው አደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብያ ልናገር መቼ ሰብድ አደለው እኔ ለቤተሰብን ስል ግዴታ ያስፈልገኛል አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው እች ልጅ እንደዚህ እንደዚህ ይሆናለች። የቤተሰቦቿን ስልክ ትሰጠኛለን። እኛ የላበር ነው። እነሱ ያብዳሉ። እንዲ አለ። እንግዲህ እች ልጅ ለእነሱ ከፍላ አደ ለምትመጣው ለምን እንወሻሻለን? ስራ ነው። ሳይከፈላቸው አይሰሩም መቼም እኮ ስራን። ስለዛም እኮ ነው ምልሽ። ከፍላ ነው። ግን ዛን ስልኳን ያውቃሉ ቤተሰብ ስልክ ባልሾ። ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ መን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና ትወጣ ብቻ ነው የጠለብ እብድ አለችም። ነገርኩሽ እኮ እኔ ወረቀታቸውን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ እኔ እብድ አላመጣልኝም። ይህ የታማመ አላመጣልኝም። በእርግጥ ማን ነበር የሚሉ ደላላ እየላኩልኝ ምናምን ቅድም እያሳማን ነበር። አንቺ ነሽ ያልሽው የሆነ ሰው ማለት እንደዛ ነበረ እያለ እየሰማን ነበረ። ኖ እብድ አላከልኝም። ደናንሽ ላይላ ከሊ ወረቀቱ ተሰርቶላችኋል። እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ጥሩ ነገር ልበላ። ጠጋር ጊላት ስልኩን። ማን ነው ስሟ? ጀሚላ ጀሚላ ደህና ነሽ እኔ ሙኒት እባላለሁ እዚህ ጋ ታሜ አለ ሳሪ አለች ልንረዳሽ ፈልገን ነው ምንድን ነው ችግርሽ ችግር አለብሽ ጀሚላ ምንድን ነው የሚጨንቅሽ ጀሚላ ምንድን ነው የሚጨንቅሽ? እ የሚጨንቀኝ ወደ ላይ ከፍ አድርጌው ካሜራውን አንደኛ፣ እዚያ ቤት ጀምሬ የመጣውት ነበር ከእህቶቼ ተመዳድሬ ሀምሳ ብር ሀምሳ ሺህ ብር ሀምሳ ሺህ ብር የጀመርኩት ቤት ነበር እኛን ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ደግሞ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ ሰርተሽ የለ አራት ቦታ ለምን አላክሽላቸውን? ብሩ የሰራሁትን አትፍሪ፣ ንገሪን ጀሚላ። እሺ እኔ ላግዝሽ ነው። ቢሮ አንድ ሺህ አራት መቶ ብር አለ። እሺ ቢሮ ላይ አንድ የአንድ ወሬን ደግሞ መጀመሪያ ጊዜ ልክላቸዋለሁ፣ ለልጆቼ ብዬ ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ፣ አሁን ደግሞ የአንድ ወሩን ደግሞ ሶስት መቶውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለ። የአሜራ ልካላቸዋለች፣ ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርስ ነው የሚያል ብላለች። እዛ ስንት ሆነ ማለት ነው? ብቻ የሁለት ወር ነው እንግዲህ፣ ሰላም ነበኝ። ብቻ እንደው ያው ምንም እንትን ያላቸው ነገር የለም እንጂ አሁን የሚያስጨናንቀኝ ምን መሰለሽ? አንዷ ምንም ነገር ልጄ ላትም የአባቴን ቤት አስቀርቼ?

እየተቆራረ ማነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳች ነ የሚልሽ ይዘሽ ውጭ ልብስሽ ልበሽና ሂጅ ና ይንድ መክተር ለምን እንደሆነ ታውቂያለሽ? እንደዛ የሚሉሽ አሜራ ስትጨናነቂ በስነ ስርዓት መስራታችም ስትጨናነቂ የሚሉሽን አሰሚም ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ፣ ታውቂያለሽ። አንቺ አሁን የእህትሽን አምሳ ሺ የሚከፍልልሽ ሰው ብታገኝ፣ ወደ ራስሽ ተመልሰሽ በስነ ስርዓት ትሰሪያለሽ። የእህትሽ ዕዳ ነው ያስጨነቀሽ አይደል? የምትዩ ማንን ይሄ አንቺ የእህቶቼ ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። ሁለት ወር ወዝኛለሁ እኮ እዚሁ ቁጭ ብለሽ ነው ሁለት ወርሽ እየተጨናነው ኦኬ፣ እኔ የምልሽን ስሚኝማ አሁን የእህትሽን ሀምሳ ሺህ የሚከፍልልሽ ሰው ብታገኝ ደህና ሆነሽ ስራሽን ትሰሪያለሽ። ወይ ቤትሽን መጨረስ የምትሺው እዚህ ሆነሽ ስትሰሪ ነው። እዛ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለም ደ የሚያጨናንቀኝ እኮ አንድ ነገር ልንገርሽ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፍይ እናልሽ መልሰሽ ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ ተረጋጊና ራስሽን አረጋግተሽ ጤነኛውንሽ ስሪ ገባሽ እንትን አላለኝም መሞ አልደቀቀኝም መታ ከምፈልጋለሁ ምንም ዋጋም የለኝም ጭንቀቱ ነው ህመምሽ፣ ወይስ ሌላ ህመም አለሽ ውስጥሽም? የውስጥ ህመም የለብኝም። ቋሚ ህመም የለብኝም። አሁን ነው የጭንቀት ነው። እኮ የጭንቀቴ ሰበብ የምትሆን ከታገሽ ጭንቀቱ ይተውሻል ወይ እያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ሀተሻ ላይ መስራት እፈልግ ነበር ግን እንዲህ የራሴን እየገጨው እንዴት ብዬ ነው የምሰራው? ስለዚህ መፍትሄ ሀገር መግባት ነው። እንዴት አደርጋለሁ? እንግዲ ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቷ ትልቅ ናቸው። አራት ልጆች አይደል ያሉሽ? ሁለቷ ትንሾች ናቸው። አራት ናቸው ያሉሽ ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች። አልሐምድሊላሂ ኦኬ። ፀጉሯ ምናምን መላጭ ማለት መጪው አለ ምን ማለት አለ በደንብ ብርስ እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻይ ያወቅኩት ነገር የለኝም። አሁንም ተረጋጊ። ሀራም ሀራም። አሁን እንዲህ የምትገልጪው ሀራም ነው ልበሽ ተረጋጊ ተረጋጊ ጀሚላ ተረጋጊ እንድናወራሽ እንድናግዝሽ ተረጋጊ እኔ እዚጋ እናግዝሻለን ጀሚላ እየሰማሽ እኔ እናግዝሻለን አንቺ የምትፈልጊውን ነገር እኔ እናስተካከልልሻለን እሺ ተረጋጊ አንቺ ተረጋጊ፣ ምንም ነገር አታስቢ። ምንም ጭንቀት ምንም እንትን አያሳስብን። እኔ አንድ እዚህ ጋ እየተሰበሰብን ማለት አንቺን ለማገዝ ብለን ነው። እሺ አይዞሽ፣ ተረጋጊ። ይሄ እህቴ አሜራ፣ ካሜራው በቃ ዝጊው፣ ወይም አዙሪው፣ እናግዛታለን። ጋይ እስኪ ንገረን መጀመሪያ፣ እሷ ትረጋጋ ተረጋጋና በቃ ሙኒታውንስ